እንሻ አላህ በመጀመሪያ ደረጃ ላስረዳችሁ፣ ከዚያ በኋላ መጨረሻ ላይ ንባቡን አነብላችኋለሁ ማለት ነው። በደንብ ተከታተሉኝ። ጠይብ። አሕካሙ ህግጋቶች፣ አላሚ የላም ህግጋቶች፣ ለፍዞልጀላለቲ የለፍዞልጀላላው ላም ህግጋቶች፣ ለፍዞልጀላላው ላይ ያለችው ላም ህግጋቶች ለፍዞል ጀላላህ የምንለው አላህ የሚለው ቃል ነው። እዚህ ጋር በቅንፍ የተቀመጠው ማለት ነው። የመጀመሪያው ሐምዘቱ ልወስል ይባላል። የሁለተኛው ላሙ ታዕሪፍ ነው። ከዚያ ሶስተኛዋ ፊደል ማለት ነው ሶስተኛዋ ፊደል ላም ነች። ሸዳ ምልክት አላት። ስናነብ በሁሉም ህጎቿ ላይ ስናነብ እናጠብቃታለን። ከእንደገና ደግሞ ትሳባለች፣ ሁለት ሐረካ ቀድር እንስባታለን ማለት ነው። አላሁ አላሁ ብለን ሳብ እናደርጋታለን። ስለዚህ የዛሬው ትምህርታችን ስለ እሷ ህግ ይሆናል ማለት ነው። ሐምዘቱል ወስሉ በፈተሓ ነው የሚነበበው። ከሐምዘቱል ወስሉ አንስተን ስናነብ አላሁ ብለን እናነባለን። ሐምዘ ስለ ወስሉን በፈትሐ ማለት ነው። ጠይብ ለሃ፣ ለሷ ለላሟ ማለት ነው። ሓለታኒ ሁለት ሁኔታዎች አሏት ሁለት ህጎች አሏት ማለት ነው። ለላም ሁለት ህጎች አሏት። አንደኛው፣ የመጀመሪያው ህግ አተፍኪሙ ማወፈር ነው። ላሟን አወፍረን ማንበብ። ተፈኸሙ ትወፈራለች። ተፈኸሙ ማለት ትወፈራለች ማለት ነው። ላሙ ላሟ ትወፈራለች። ይህች ላም ማለት ነው ለፍዞል ጀላለቲ የለፍዞል ጀላላው ላም ትወፈራለች። ማንኛውም ላም አይደለም፣ ለፍዞል ጀላላው ላይ ያለችዋ ላም ማለት ነው። እሷ ትወፈራለች። አላህ የሚለው ቃል ለፍዞል ጀላላህ ይባላል ብለናል። ስለዚህ እሱ ላይ ያለችዋ ላም።

እዚ ጋ አሁን ቁል ህወ ስንል ዋዋ ፈተሓ ነች ማለት ነው። ስለዚህ ከላሟ በፊት ፈተሓ የሆነ ፊደል ዋው መጣ፣ ላሟን አወፍረን እናነባለን። አያይዘን ስናነብ ማለት ነው ቁል ህወ ላሁ። እምናወፍረው ደግሞ ሏ ብለን ካነበብን ነው ሏ ብለን ካነበብን አወፈርን ማለት ነው። ስለዚህ ከላሟ በፊት ፈትሓ የሆነ ፊደል ከመጣ ላሟን ሏ ብለን አወፍረን እናነባለን ማለት ነው። ትጠብቃለች። ሳብ አድርገን ሁለት ሓረካ ቀድር ሳብ አድርገን እናነባታለን። ቁል ሁወ ላሁ

እዚህ ጋር ይህ ቃልም ለፍዞል ጀላላህ ነው። ሀዋ ላይ ሚም ተጨምሮበት ነው እንጂ ለፍዞል ጀላላህ ነው ማለት ነው። አላህ ሆይ ማለት ነው አደለ? ለማንኛውም የመጀመሪያዊቱ ሐምዘቱል ወስል ነች ብለናል። ሁለተኛዋ ላሙተዕሪፍ ነች። ሶስተኛዋ እዚህ ጋር እሷን ፊደል አወፍረን እናነባለን። ሱብሓነከ አላሁ፣ ሱብሓነከ አላሁመ ብለን እናነባለን ማለት ነው። ተወፍራለች ማለት ነው። በመቀጠል ዩከሊሙና የሚል ቃል አለ። ከዚያ አላሁ የሚል ቃል አለ ማለት ነው። ከሐምዘቱል ወስል ስናነብ አላሁ ነው የሚሆነው አይደለ፣ አያይዘን ስናነብ ዩከሊሙና አላሁ ብለን አወፍረን እናነባለን። እዚህ ጋ ዩከሊሙና ካላ አያያዝ ነው ማለት ነው፣ እና ብለን እንስባለን። እምናያይዝ ከሆነ ግን ምን ይሆናል? አሊፉ ይወርቃል አይሳብም ብለን ከዚህ በፊት ተምረናል። ምክንያቱም ቀጥሎት ሐምዘቱ ልወስድ ስለመጣ ማለት ነው። ስለዚህ ከላሟ በፊት ፈተሃ የሆነ ፊደል መጣ ማለት ነው። ቀጥታ ኑንን ካነበብን በኋላ ወደ ላሟ ነው የምንሄደው ማለት ነው። አለ ዩከሊሙና ላሁ ብለን ብለንው የምናነበው ማለት ነው። ኑንን ካነበብን በኋላ ወደ ላ ላሟን ነው የምናነበው ማለት ነው። ስለዚህ ላሟን አወፍረን ብለን እናነባለን ዩከሊሙን ላሁ እንላለን ማለት ነው። እና ከላሟ በፊት የሚሳብ ፊደል ቢመጣም ያው ነው። የመሳቢያ ፊደል አሊፍ ከመጣም ማለት ነው። ሌላ ምሳሌ ወኢላ አላህ። ወኢላ ነው አይደለ? እየ ብቻ ስናነበው፣ ከዚያ አላህ ከሐምዘቱል ወስል አንስተን ስናነብ ስና የይዘው እዚች ጋ ያዋ ላይ አሊፍ አለች፣ ወኢላ ብለን እንስበው ነበር ማለት ነው። ስና የይዝ ግን አሊፏ ትወርቃለች። ላሟን ካነበብን በኋላ ቀጥታ ወደ ለፍዞል ጀላላው ላይ ወዳለችው ላም እንሄዳለን ማለት ነው። ወኢላላሂ ለ ብለን የምናነበው ወኢለላሂ ሏ ብለን ሳብ አድርገን እናነባለን። ለፍዙል ጀላላው ላይ ያለችው አላም ይህችን መካከል ላይ ያለችውን ማለት ነው። ጦይ በመቀጠል ነስሩ ላሂ ነስሩ የሚል ቃል አለ። ከዚያ አላሂ ከላሟ በፊት ዶማ የሆነ ፊደል መጣ ራእ ማለት ነው። ስለዚህ አያይዘን ስናነብ ነስሩላሂ ብለን የምናነበው ብለን ማለት ነው። ነስሩላሂ ይ በመቀጠል ሌላ ምሳሌ ወኢዝ ቃሉላሁመ ወኢዝ ቃሉ እየ ብቻ ስናነብ ማለት ነው። ከዚያ ከሀምዘቱል ወስል አንስተን ስናነብ አላሁማ ይሆናል ይወፍራል አለ ምክንያቱም፣ ሐምዘቱል ወስሉ በፈትሓ ስለምናነበው ማለት ነው። ላሟ ከሐምዘቱል ወስሉ አንስተን ስናነብ ላሟ ትወፍራለች፣ ሐምዘቱል ወስሉ በፈትሓ ስለሚነበብ። አሁን እየተማርን ያለ ነው፣ አያይዘን ስናነብ ነው። ከሐምዘቱል ወስሉ አንስተን ስናነብ ግን ሐምዘቱል ወስሉ በፈትሓ ስለሚነበብ ላሟን አወፍረን ነው የምናነበው፣ አላሁመ ብለን ማለት ነው። አላሁ አላሂ አላሃ ነው የምንለው ማለት ነው። ጦይብ፣ አሁን እየተማርን ያለ ነው፣ አያይዘን ስናነብ ነው። ወኢዝ ቃሉ ከዚያ አላሁመ፣ አያይዘን ስናነብ ከላሟ በፊት ዶማ የሆነ ፊደል መጣ። አያይዘን ስናነብ ዋው ይወርቃል፣ አንስበው ቀጥታ ላሙን ካነበብሉ በኋላ ለፍዞል ጀላላው ላይ ወዳለችው ላም እንሄዳለን። ያኔ ላሟን እናዋፍራታለን ማለት ነው። ሀምዘት ወስሏ አትነበብም። ዋው ይወርቃል፣ አይነበብም፣ እንጽፈዋለን እንጂ። ስለዚህ ስናነብ ቀጥታ ላሙን ካነበብን በኋላ ዶማ የሆነውን ፊደል ካነበብን በኋላ ወደ ላሟ ስለምንሄድ ምን እናደርጋለን? ላሟን አወፍረን እናነባለን ማለት ነው። ወኢዝ ቃሉ ላሁመ ብለን እናነባለን ማለት ነው። ጠይብ፣ ስለዚህ በእነዚህ ሁኔታዎች ላይ ላሟን አወፍረን እናነባለን ከላሟ በፊት ፈትሓ ወይንም ዶማ የሆነ ፊደል ከመጣ ማለት ነው። የሚሳቡ ፊደላቶችም ቢሆኑ ያው ነው ማለት ነው። ጠይብ፣ ሁለተኛው ህግ አተርቂቁ ማቅጠን ነው። ላሟን አቅጥኖ ማንበብ ቱረቀቁ ትቀጠናለች ትቀጠናለች ማን ላሙ ላሟ ለፍዞል ጀላለቲ ለፍዞል ጀላላው ላይ ያለችዋ ላም ትቀጠናለች የለፍዞል ጀላላው ላም ትቀጠናለች መቼ ኢዛ ጃአ ከመጣ ቋብላሃ ከበፊቷ ከመጣ ከስሩን ከስራ የሆነ ፊደል ከመጣ ሚትሉ ምሳሌ ቢስሚላሂ ቢስሚ የሚል ቃል አለ። ከሐምዘ ስሎ ስሉ አንስተን ስናነብ አላሂ ይወፍራል አይደለ? ምክንያቱም ሐምዘ ስሎ ስሉ በፈተሓ ስለሚነበብ ማለት ነው። ስናያይዝ ግን ይቀየራል። ሚሟ ከስራ ስለሆነች ላሟን ስናነብ አቅጥነን ነው የምናነባት ማለት ነው። ላ በማለት ላ ሳፕ እናደርጋታለን፣ እናጠብቃታለን። ላ ብለን አቅጥነን እናነባታለን። ቢስሚላሂ ቢስሚላሂ ነው የምንለው ማለት ነው። ላ ብለን ነው የምናነባው ይም

አልሐምዱ ሊላህ ብለን ነው የምናነበው ማለት ነው። ጦይብ፣ ስለዚህ ላሟን እና ቀጥናታለን ከበፊቷ ከስራ የሆነ ፊደል ስለመጣ ማለት ነው። እሱም ሊ የሚለው ነው ማለት ነው። ጦይብ፣ በመቀጠል ቁሊ፣ ከዚያ አላሁመ የሚል ቃል አለ። አያይዘን ስናነብ ቁል ላሁመ ላይ ያየነው ሏ ብለን ነው፣ አደለ? እዚህ ጋ ወኢዝ ቃሉ ላሁመ ሏ ብለን ነው ያነበብ ነው ማለት ነው። እዚህ ጋ ደግሞ ላ ብለን እናነባለን፣ ከበፊቷ ከስራ የሆነ ፊደል ስለመጣ ላም ማለት ነው። ስለዚህ ቁሊ ላ ላ ብለን ነው የምናነበው። ቁልላሁመ ቁልላሁመ ብለን እናነባለን ማለት ነው። በመቀጠል ፊላሂ አሁንም ከላሟ በፊት ከስራ የሆነ ፊደል መጣ። እየብቻ ስናነብ ፊ የምትለዋ ትስባለች፣ ከዚያ አላሂ የሚል ቃል አለ። ከሐምዘቱ ሎስሉ አንስተን ስናነብ ሐምዘቱ ሎስሉ በፈተሐ ስለሚነበብ ላሟን አወፈርናት ማለት ነው። አያይዘን ስናነብ ግን ሐምዘቱ ሎስሉ አይነበብም። ስለዚህ ያኡም አንስብም ይወርቃል። ስለዚህ ፋን ካነበብ በኋላ ቀጥታ ወደ ላሟ ነው የምንሄደው ማለት ነው። ስለዚህ ላሟን እናቀጥናታለን። ፊላሂ ብለን ነው የምናነባው። ፊላሂ እንላለን ማለት ነው። ጦይብ በመቀጠል ቀውመን የሚል ቃል አለ። ቀው መን ስንል መጨረሻ ላይ ን የምትል ድምፅ አለች። ኑን ሳኪና ማለት ነው። በባለፈው ትምህርታችን ላይ ስንማር ከሐምዘቱል ወስል በፊት ተንዊን ሲመጣ አያይዘን ስናነብ ኑንን ን የምትለዋን ድምፅ ወደ ከስራ ቀይረን ነው የምናነበው ብለን ተምረናል። ወደ ከስራ ትቀየራለች ማለት ነው። ስለዚህ ቀውመን፣ ከዚያ አላሁ እየብቻ ስናነባቸው ማለት ነው። አያይዘን ስናነብ ቀውመን ስንል ን ያልናትን ድምፅ ወደ ከስራ እንቀይራታለን። ኑኗን ማለት ነው። ቀውመኒ ይሆናል ማለት ነው። ስለዚህ ከላሟ በፊት ከስራ የሆነ ፊደል አገኘህን ማለት ነው አይደል፣ እንዴ አያይዘን ስናነብ ላሟን ምን እናደርጋታለን? እናቀጥናታለን። ቀውመን ላሁ ቀውመን ላሁ ብለን ላሟን አቅጠነን እናነባለን ማለት ነው። ይብ ይህን ይመስላል። እንሻ አላህ ንባቡላን ብብላችሁ በደንብ ተከታተሉ ማለት ነው። እንሻ አላህ

ፈከሙ ላሙ ለፍዞል ጀላለቲ ልመዱ በዚ መልኩ ማለት ነው። ጠይብ ከበድ ካላችሁ ደግሞ የብቻ እየብቻ እየብቻ አንብቡት፣ ታነቡና ከዚያ በረዥሙ ማለት ነው። ኢዛ ጃአ ቀብለሃ ፈትሁን አው ዞሙን